አምላኪው ያትፈትነኝ ሁሌ መውደቅ አደክኝ በአንተ ዙፋን ባንተ ወንበር ለመሆኑ እኔ ማን ነኝ? መታመን የመፈተንከኝ ለነገሩ ግልጽ እኮ ነው። እኔማ እኮ ባንተ ዙፋን ዝቅ ብዬ የወረድኩኝ ከእውነት ሚዛን ጎስቋላ ነኝ፣ ደካማ ነኝ፣ ሕጎችን የረሰውኝ ከምስጋና ማማረርን የመረጥኩኝ እየሳምኩ የሚሸጥ ይሁዳ ነኝ። ግን ደግሞ ታውቀኛለህ በሰው ውድቀት የማልፈካ በሰው እምባ የማልረካ ለእኔ ጥቅም የሰው ነገር የማነካ መሆኔን ከእኔ በላይ እኔን አንተ ታውቀኛለ ታዲያ ለምን ይሆን ይህን ያክል መፈተን? አምላኬ ሆይ ደክሞኛል፣ አቅቶኛል። አንተነት ግን ግለጽልኝ ሲቀይ ይበቃል። አምላኪ ሆይ እኔ እኮ ኢዮብን አይደለሁም በፈተና የምጸና፣ ዳዊትንም አይደለሁም የሚቆም ለምስጋና፣ ወይም ደግሞ ጥበበኛው ሰለሞንን አይደለሁም ተራቅቄ ተጠብቤ የማሸንፍ። ይችን ዓለም ይበቃኛል። አምላኪ ሆይ ከዚህ በላይ አትፈትነኝ መፈጠሬን እስክረግማት። ከዚህ በላይ አትመዝነኝ ድጋፍን የምፈልግ አንካሳ ሰባራ ነኝ። በቃ አምላኪ ሆይ አትፈትነኝ። ሁሌ መውደቃ አደርገኝ። በአንተ ዙፋን ባንተ ወንበር ለመሆኑ እኔ ማን ነኝ፣ መታመን የምፈትንከኝ ለነገሩ ግልጽ እኮ ነው። እኔማ እኮ ባንተ ዙፋን ዝቅ ብዬ የወረድኩኝ ከእውነት ሚዛን ጎስቋላ ነኝ፣ ደካማ ነኝ፣ ሕጎችን የረሰውኝ ከምስጋና ማማረሩን የመረጥኩኝ እየሳንኩ የሚሸጥ ይሁዳ ነኝ። ግን ደግሞ ታውቀኛለህ በሰው ውድቀት የማልፈካ በሰው እንባ የማልረካ ለእኔ ጥቅም የሰው ነገር የማልነካ መሆኔን ከኔ በላይ እኔን አንተ ታውቀኛለ። ታዲያ ለምን ይሆን ይህን ያክል መፈተን? አምላኪ ሆይ፣ ደክሞኛል አቅቶኛል፣ አንተነት ክንግለጽልኝ ሲቀይ በቃኛል። አምላኪ ሆይ እኔ እኮ ኢዮብን አይደለሁም በፈተና የምጸና፣ ዳዊትንም አይደለሁም የምቆም ለምስጋና፣ ወይም ደግሞ ጥበበኛው ሰለሞንን አይደለሁም ተራቅቄ ተጠብቤ የማሸንፍ ይችን ዓለም። ይበቃኛል፣ አምላኪ ሆይ ከዚህ በላይ አትፈትነኝ፣ መፈጠሬን እስክረግማት፣ ከዚህ በላይ አትመዝነኝ። ድጋፍን የምፈልግ አንካሳ ሰባራ ነኝ።